ሰላም ሰላም፣ ወንድማቻችን ይህ ስፖርት ነው። ምሽት ላይ የተደረገው የመድፈኞቹ የመጀመሪያው ቻምፒዮንስ ሊግ ጨዋታቸውን በአስደማሚ ብቃት ከሳንማሜስ ስታዲየም ሁለት ለዜሮ ማሸነፍ ችሏል። ቤንች ላይ የነበሩት ገብርኤል ማርቲኔሊና ሊያንድሮ ትሮሳርድ የጨዋታ ኮከብ የሚያስብላቸውን ብቃት አግኝተዋል። አርሰናል አሁንም የአንድሬ በርታ እንዲሁም ደግሞ የክሮንኬ የክረምቱ የዝውውር መስኮት ዋጋ ሲያስገኝ ታይቷል። አርሰናል በጣም በአስደናቂ የዚህ ቡድን የስኳድ ጥልቀት የታየበት ጨዋታ ነበር ማለት ይቻላል። አርሰናል እንደ ስብስብ ከሳንማሜስ አስፈላጊ የሆነ ሶስት ነጥብ ማሳካት ችሎ ነበር። አምና ከሜዳው ውጭ ተጠባቂ የነበሩትን ጨዋታዎች ወደ ቤርጋሞ ሂዶ በአትላንታ የተፈተነበት ጨዋታ ወደ እንዲሁም ደግሞ ወደ ሳንሴሮ ጁሴፕ የሚይዛ ጭንቶ በጣም በዛም ጠንካራ ፈተናን አጋጥሞት ሽንፈትን ያስተናገደበት ነበር። ዘንድሮ ግን ገና ከመጀመሪያው ሶስት ነጥቦችን መሰብሰብ ጀምሯል። ይህ ውጤት በዘንድሮ የውድድር አመት በአውሮፓ ቻምፒዮንስ ሊግ ላይ ከአንድ እስከ ስምንት መጨረስ ከአንድ እስከ ስምንትም ደረጃዎችን ይዞ ማጠናቀቅ በአውሮፓ ቻምፒዮንስሊግ በጥሎ ማለፍ የሚደረጉ ጨዋታዎችን የመጀመሪያ ጨዋታን ከሜዳ ውጭ ለማድረግ እድልን የሚሰጥ ይሆናል እና ላርሰናል እያንዳንዱ ጨዋታ የፍጻሜ ያክል አስፈላጊ ነው ነውና መድፈኞቹ በሚገባ ማከናወንና በሚገባም ድላቸውን ማስመዝገብ ችለዋል። በሳንማሜስ ስታዲየም እንግዲህ ተጠባቂ የሚያደርገው ጨዋታ በአትሌቲኮ ቢልባው የባስክ ሀገር ተወላጅ የሆኑት የማይክል አርቴታ፣ የማርቲን ዙቢሜንዲ እንዲሁም ደግሞ እዚህ ስብስብ ውስጥ ያሉት አርሰናልን የወከሉ ተጫዋቾች ትልቅ ደስታን የሚፈጥር ጨዋታ ነበር ማለት የሚቻል ነው። ነገር ግን ለአትሌቲክ ቢልባው ከ11 ዓመት በኋላ ወደ አውሮፓ ቻምፒዮንስ ሊግ መመለስ ቢችሉም ድልን ማስመዝገብ አልቻሉም። አርሰናል በጣም በአውሮፓ ቻምፒዮንስ ሊግ ከሚገኙ ቡድኖች ጠንካራው እንደሆነ በሚገባ ያመላክተበት ጨዋታ ነበር ማለት ይቻላል። ወደ ልማዳችን የያ ስፖርትን ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። እንግዲህ ወደ ልማዳችን ማንሳት የሚጠበቅብን ሁለትና ሶስት ነጥቦች ይኖራሉ ስለ ጨዋታው በእናንተ እይታ ስለ ጨዋታው ኮከብ ማን ነበር? በኔ እይታ ገብርኤል ማርቲኔሊ ነበር። ስለ ማርቲኔሊ ስናወራ እንግዲህ ባለፉት ሳምንታቶች ሁለት የተለያዩ ጨዋታዎችን ሁለት የተለያዩ ሁኔታዎችን አሳልፏል አይደለ? ገብርኤል ማርቲኔሊ አርሰናል ሊቨርፑል ባደረጉት ጨዋታ ላይ በጣም ብዙ ወቀሳዎች ሲገጥሙት ነበር። ይህም ወቀሳውም የሚገባው ነበር። የአቋም መውረድ ይታይበት ነበር። በራስ መተማመኑ ከድቶት ነበር ማለት ይቻላል። ነገር ግን ወደ ብራዚል ብሔራዊ ቡድን አቅንቶ ደግሞ በተለይ ብራዚል ቺሊን ሶስት ለዜሮ ባሸነፈችበት ጨዋታ ላይ ጥሩ ፐርፎርማንስ ማሳየቱ የሚታወስ ነበር። አሁን ይህ ተጫዋች ጥሩ ብቃቱን አሁን ማግኘት እንደሚችል ያሳየበት ጨዋታ ነበር። በጨዋታውን ቀይሮ የገባበት መንገድ በተለይ በሱ መስመር ላይ የነበሩትን ዜም በቀላሉ ማቆም ችሎት የነበሩትን ሮስ በቤልና ፓራዴዝን በቀላሉ አልፎ ነው እንግዲህ በገባ በ36 ሰከንዶች ልዩነት ጎልን ማስቆጠር የቻለው ሊያንድሮ ትሮሳርድ አስደናቂ አሲስትን ማድረግ ችሏል። በጨዋታው ላይ ባርሰናሎች ሁለት ለዜሮ ማሸነፍ መቻላቸው የሊያንድሮ ትሮሳርድ ሁለተኛውን ጎል ሲያስቆጠር ራሱ ጨዋታው ሊጠናቀ ወደ 87ኛው ደቂቃ ላይ ነው ጎል ማስቆጠር የቻለው። የገብርኤል ማርቲኔሊ ጥረት አሁንም በሚገባ ይታይ ነበር እዛ ጨዋታ ላይ። አርሰናል አሁንም ቢሆን ይህ ስብስብ ጠንካራ ብቃት ያለው ስብስብ እንደሆነ ከጨዋታ ወደ ጨዋታ እያሳየ እንዳለ በግልጽ ፐርፎርማንሳቸው የሚያሳይ ነው የሚሆነው እንግዲህ መድፈኞቹን ስናነሳ ይህ ስብስብ ምን ድንቅ ብቃት አለው ስንል፣ እንግዲህ ባለፉት አመታቶች በአውሮፓ ቻምፒዮንስ ሊግ ላይ የማይሳተፍን ቡድን ተቀብሎ ሰባት አመታትን በአውሮፓ ቻምፒየንስ ሊግ ያልተሳተፈ ቡድን ተቀብሎ ማይክል አርቴታ ባለፉት ሁለት አመታቶች በሩ ፍጻሜና ግማሽ ፍጻሜ ላይ እንደወጣ የምታስታውስ ነው። ዘንድሮ ግን ጠንካራ ስብስቡን ይዟል። ስለዚህ ይህ ስብስብ ምን አይነት ውጤትን ያመጣል ደግሞ የሚለው ተጠባቂ ነበር። ነገር ግን የመጀመሪያውን ጨዋታ በጥሩ ፐርፎርማንስ ማሸነፍ መቻላቸው የሚጠበቅ ነው የሚለው ያንንም በሚገባ አድርገዋል። አርሰናል እንግዲህ ተጠባቂ በሆነው ቋሚ አስራ አንዱን ይዞት የገባውን በምታዩበት ጊዜ አሁንም ኦዴጋርድ በጉዳት የለም። የኦዴጋርድን ቦታ ለሚካኤል ሞሬኖ ሰጦት ነው እንግዲህ ማይክል አርቴታ የጀመረው። ይህ ትንሽ በጨዋታው ላይ አርሰናል አሁንም ቁጥብነትና ጨዋታውን መቆጣጠር እንዳይችል አድርጎት ነበር። በሁለቱም ቡድኖች የመጀመሪያ አጋማሽ በጣም ፍጥነት የነበረው በጣም ጠንካራ ፍጥጫ የነበረበት ጨዋታው የተቆራ ረጠ ነበር። በሁለቱም በኩል ፍሰት አይታይም ነበር። ሜይ ቢ በጨዋታው ላይ እንግዲህ ቪክቶር ዮኮሬስ ትልልቅ እድሎችን አግኝቶ ነበር። አንድ ላይ አንደኛው አጋጣሚ ለብቻው ሂዶ ጥሩ ሹቶችን አድርጓል። በሁለተኛው አጋጣሚ በአየር ላይ ሁለት ኳሶችን አግንበዋል። አንዴ ቲምበር ያቀበለው ኳስ ነበር። ኳሱንም በስነ ስርዓት ሄዲንግ አድርጎ ወይም ገጭቶ ማስቆጠር አልቻለም፣ በራሱ ማለት ነው። ሁለተኛው እንደዚሁ ጥረት ያደረገበት ነበር። ያም አልተሳካም። አጠቃላይ ዮኮሬስ በትሮሳርድ ሲቀየር ግን ያርሰናል አጨዋወት ሙሉ በሙሉ ነው የተቀየረው። ምክንያቱም ወደ ፎልስ ላይ አጨዋወት ተመለ ይህ ማለት የቃራኒ ቡድንን የመከላከል ብቃት ወይም የመከላከል ብቃት ሪትሙን ያዛባ ነበር። አርሰናል በቀጥተኛ ማጥቃት፣ በመልሶ ማጥቃት በፈጠር ሁኔታ ነው። እንግዲህ ስለ ገብርኤል ማርቲኔሊ ከዚህ በፊት አንድ ፕሮግራም ሰርቼ ነበር። እዚሁ ፕሮግራም ላይ እንዳነሳ ነው አርሰናል በዘንድሮ ርድር ዓመት የያዘው አጫዋወት ለገብርኤል ማርቲኔሊ በጣም የሚሆን ነው። ባለፉት ሁለት ዓመታቶች አርሰናል ጨዋታዎችን መቆጣጠር ላይ የሚያተኩር ነበር። አሁን ግን በጣም በመልሶ ማጥቃት የተገነባ የሚመስል በቀጥተኛ አጨዋወት የተገነባ የሚመስል ቡድንን እያየን ነው እና ማርቲኔ በጥሩ ብቃቱ ላይ የሚገኝ ከሆነ ይህ አጫወት ለሱ የተመቸ ይሆናል ብለን አስተያየታችን ሰጠን ነበር። በጥሩ ፐርፎርማንስም በገባ በሰላሳ ስድስት ሰከንዶች ጎሎችን አስቆጥሯል። ይህ ማለት ግን የማርቲኔሊ እና የኤዜም፣ እንዲሁም ደግሞ የዮኮሬስ እና የትሮሳርድ የሁለቱም የተለያየ አጫወቶች ናቸው። ስለዚህ ቡድኖች ሲያስፈልጉ በሁለቱም መንገድ አርሰናል መጫወት መቻሉ ለዋንጫ ተጠባቂ እንዲያደርገው ያደርገዋል። አርሰናል ከዚህ በፊት አንድ አጨዋወት በአንድ ስታይል ብቻ ነበር ፐርፎርም የሚያደርገው። አሁን ግን የተለየን አርሰናል አይተናል። ይህ ደግሞ በዝውውሩ ምክንያት ነው፣ የኤዜና የዮኮሬስ መምጣት ነው። ለምሳሌ የኤዜ በግራ መስመር ላይ በጥሩ ብቃት ታክል፣ በመውረድ እንዲሁም ኳሱን በመቆጣጠር ወደ አማካይ መስመሩ ዘልቆ በመግባት እንዲሁም ለማድዌኬ ለዮኮሬስ የሚሰጣቸው እድሎች የተለዩ ነበሩ። ዮኮሬስ በአርሰናልን የአጥቂ መስመር ያለው ቡድን እንዲሆን አድርጎታል። አጥቂ ካለ ደግሞ በጎን

ይችላል። ሁለተኛው ደግሞ ተቀይሮ የገቡት ትሮሳርድና ማርቲኔሊ። አርሰናል በማርቲኔሊ የሚያገኘው የተለየ የሆነ የመልሶ ማጥቃት ፍጥነት ይኖሯል። ማርቲኔሊ አሁንም ችግሩ ባለፉት ዓመታቶች የዛሬውን የሚመስል እድሎችን አግኝቶ ያውቃል፣ ነገር ግን አይጨረሳቸውም። ይህንን ኳስም መጨረስ ችሏል። አጨራረሱን ማሳደግ ይጠበቅበታል። አምና በተለይ የማርቲኔሊና የትሮሳርድ ፒኤስጂ ላይ ሳቱት ኳሶች አርሰናልን ዋጋ አስከፍለዋልና አጨራረሳቸውን ማሻሽ ፍጥነት ተጫዋቾቹን የቀደመበት መንገድ በጣም አስደማሚ ነው። አጨራረሱን ግን አለማድረግ ይቻሉ ነበር። በኦና ሲሞንስ በቀላሉ ነው ማስቆጠር የቻሉ ያንን የተሻለ ማድረግ ይችል ነበር ብዬ አስባለሁ። ነገር ግን ጎሉ ተቆጥሯል። ያን ማድነቅ ይጠበቅብናል። አጨራረሱን አሁን ማርቲኔሊ ከሰራ ቀና ብሎ ከሆነ በጣም የተሻለ ፐርፎርም ያደርጋል ብዬ አስባለሁ። ዛሬም ኖኒ ማድዌኬ ጥሩ ፐርፎርማንሱን አሳይቷል። አሁንም የኖኒ ማድዌኬ ችግር ምንድን ነው? ጎልና አሲስት ያስፈድገዋል። ለበለዚያ እንግዲህ ከጉዳት እያገገመ የሚገኘው ቡካ ሳካ ዋናውን ቦታውን የሚይዝ ይሆናል ተብሎ ይጠበቃል። ከሳካ ጋር ልዩነታቸው ማድዌኬ የተሻለ ድሪብለር ነው፣ ነገር ግን ፍሬያም አይደለም ጎል አሲስት ያስፈልገዋል። ቡካዮሳካ በትንሽ ድሪብሎች ብዙ ነገሮችን ማምጣት የሚችል ነው። ያንን ከቡካዮሳካ መማር ያለበት ይመስለኛል። በጨዋታው ላይ ኤዜ ጥሩ ታክሎችን ሲሆር ይታይ ነበር፣ ይፋለም ነበር፣ የጨዋታ ቴምፖ ይቆጣጠር ነበር። ያ በጣም የሚደነቁ ነው ይታያል። የአርሰናል ላይ አማካኝ መስመር ውስን ተጫዋቾች ሲጠቀም ከሊቨርፑሉ ጨዋታ በኋላ ነው። አሁንም ጥሩ የሆነ ጥምረት አላቸው፣ ነገር ግን አርሰናል በጣም የዘገየ ቡድን እንዲሆን ያደርገዋል። የዙቢመንዲ ራይስ እና የሚኬል ሞሬኖ በአማካኝ መስመር ላይ ሲሰለፉ የሆነ ነገር ዳይናሚክ ለውጦችን ማምጣት የሚችል ሪትሞችን መለወጥ የሚችል የአማካኝ መስመር ተጫዋች ያስፈልጋቸው ነበር። ለኢታን ንዋነሪ እድል አለመስጠቱ እንግዲህ ማይክል አርቴታ ትረዱት አላችሁ። ምክንያቱም በአርሰናል የአውሮፓ ቻምፒዮንስ ሊግ ሪትም የሚባል ነገር አለ። በመጀመሪያው ጨዋታዎች ከተሸነፍ ሪትም እየጠፋ ነው የሚመጣው እና ይቺ ወሳኝ ሶስት ነጥብ ማሳካትን ፈልጎ ነበር ማሳካት በሚገባ በሚገባችሏል ብዬ አስባለሁ። ጥሩ ፐርፎርማንሱ ነው። በዛም በመደነቅ ነው የአውሮፓ መድረክ ላይ ድሎችን ማምጣት አስፈላጊ ነውእና እንግዲህ ጥሩ የሚባለው አርሰናል ባለፉት አምስት የስፔን ላሊጋ ጨዋታዎች እንግዲህ ሲቢያን ሁለት ጊዜ ከዛ ውጭ በጥሩ ፐርፎርማንስ በሚባል ሪያል ማድሪድን ሁለት ጊዜ አሁን ደግሞ በጥሩ ብቃት ሳንማሜስ አትሌቲኮ ቢልባውን አሸንፏል። ቢልባዎች እንግዲህ በቫልቬርዴ ስር እየተመሩ የተሻሉ ጥረቶችን አድርገዋል። ኢናኪ ዊሊያምስ ምን ያክል የዚህ ስብስብ እንቁ ተጫዋች እንደሆነ አሳይቷል። አርሰናልን በሚገባ የፈተኑ ተጫዋች እሱ ነበር። ነገር ግን ገብርኤልና ሞስኬራ ይህ ተጫዋች አርሰናሎች እውነት ዘርፈውታል መባል የሚጠበቅበት ነው። አስደናቂ ብቃት አስደናቂ ኳስ የማስጣል ብቃት፣ ከዛ ውጭ ኳሱን ተረጋግቶ የመያዝ ፐርፎርማንስ፣ በሩጫ በጣም አስደማሚ ሆኖ የታየው። እንግዲህ አርሰናል አዲሱን ሳሊባ እያገኘ ይመስላል። ሌላኛው መጠቀስ የሚጠበቅበት ጁሊያን ቲምበር ነው። ካላፊዮሪም ጥሩ ፐርፎርም አርጓል። ነገር ግን ቲምበር በጣም ጥሩ ነበር። በጨዋታው መጠናቀቂያ ላይ አርሰናል የኖርጋርድና የሂን የሂንካፔን ወደ ጨዋታ ላይ አስገብቶ አሳይቶናል። ሂንካፔ አምስት ቁጥር ማሊያን ለብሶ ለአርሰናል ተጫውተዋል። ኖርጋርድ የመጀመሪያው የአውሮፓ ቻምፒዮንስ ሊግ ተሳትፎን አድርጓል። ከጉዳት እናገገ የምታስታውስ ነው ይህ ጥሩ ዜና ነው። ለአርሰናል እንግዲህ በቀጣይ ላለበት ፍልሚያዎች በተለይ የማንቸስተር ሲቲ ጨዋታ ቀድሞ መድረሱ ጥሩ የሚባል ነው። አርሰናል በቀጣይ ማንቸስተር ሲቲን እሁድ አስራሁለት ሰዓት ተኩል ላይ የሚያጫወት ይሆናል። ሌላኛው እንግዲህ የሚነሱት ነጥቦች ባለፉት ጊዜያቶች እንግዲህ ትሮሳርድን ያክል ለአርሰናል ያግዘ ተጫዋች የለም። ገብርኤል ማርቲኔሊ አምስት የቻምፒዮንስ ሊግ ጎሎችን ማስቆጠር ላይ ደርሷል። ከዛ ውጭ እንግዲህ ስለ ትሮሳርድ ስናወራ አርሰናል ወሳኝ ድሎች በሚያስፈልጉት ቀናቶች ላይ ትሮሳርድ ሁሌም ይገኛል። ለአርሰናል ትሮሳርድን ካስፈረመ ጊዜ አንስቶ በቡካዮሳካ ብቻ ነው ብዙ ጎልና ሲስት በማድረግ የሚበለጠው። ቡካዮሳካ ሰባ ሁለት የጎልና ሲስት ተሳትፎዎች አሉት። ትሮሳርድ ሀምሳ አንድ የጎልና ሲስት ተሳትፎዎች አሉት። ምን ያክል ትሮሳርድን እንግዲህ በሀያ አምስት ሚሊዮን ዩሮ ቢመጣም የአርሰናል የስብስቡ አካል ሆኖ አስደናቂ ብቃቱን እያሳየ እንደሚገኝ መነገር ይጠበቅበታል። ዙብሜንዲ አንዳንድ ኳሶች ሲያመልጡት ነበር። ነገር ግን ጨዋታውን ቴምፖ ለመቆጣጠር ያደረገው ጥረት ወደ ቡድኑ ወደፊት እንዲያጠቃ ያደረገበት ጥምረት ጥረት በጣም የሚደነቅ ነበር። ገብርኤል ማጋሌሽ የአርሰናል አምበል ሆኗል። እንግዲህ አምበልነቱ የ27 ዓመቱ ተጫዋች እንግዲህ አርሰናል ሲመጣ 22 ዓመቱ ነበር፣ በ20 ነበር አርሰናሎች ያስፈረሙት። ምን ያክል ቡድኑን መምራት እንደሚችል አሳይቷል ዛሬ። ይህ ጥሩ የሚባልና መቀጠል የሚጠበቅበት ነው የሚሆነው ገብርኤል ማጋሌሽ አዲስ ኮንትራትም እንደፈረመ መረሳት የለበትም። የዊሊያም ሳሊባና የቡካዮ ሳካ ኮንትራትም ለአርሰናል ደጋፊዎች በቅርቡ የሚቀርብ ይሆናል ተብሎ ይታሰባል። አርሰናሎች ድርድራ ቸውን በሚገባ እያከናወኑ ይገኛሉ። አርሰናል እንደ ስብስብ በእኔ እይታ በጣም አስደሳች የሆነ ስብስብ አለው። አሁን ምን ያክል ያለ ሳካ ያለ ሳሊባ ይህ ስብስብ በጥሩ ሁኔታ እየተንቀሳቀሰ እንዳለ ይታያል። የተጎዱ ተጫዋቾች ሲመለሱ ታዳጊ ተጫዋቾች የሆኑት የነማክስ ማክስ ዳውማን፣ ንዋነሪና ስካሊ የተሻለ ብቃቶቻቸውን በውድድር ዓመቱ አጋማሾች ላይ የሚታይ ይሆናል። እንደ ስብስብ ግን ስብስቡ አሁንም እንከን የለሽ ሆኖ እየቀጠለ ነው የሚገኘው በሳምንቱ አጋማሽ ኖቲንጋም ፎረስትን ሶስት ለዜሮ አሸነፈ ምንም ጎል አልተቆጠረበትም በዚህ ጨዋታ ላይ የስፔን ሁለቱ ግብ ጠባቂዎች የሚያደርጉትን ፉክክር ላይ ራሱ አሁንም አርሰናል ዴቪድ ራያም ምንም ጎል ሳይቆጠረበት ሁለት አስቆጥሯል አርሰናል እስካሁን ድረስ የተቆጠረበት በአስገራሚ ሁኔታ ባለፉት አራት የፕሪሚየር ሊግ ጨዋታዎችና አንድ የአውሮፓ ቻምፒዮንስ ሊግ ጨዋታ ላይ አርሰናል የተቆጠረበት አንድ ጎል ብቻ ነው ምን ያክል ጠንካራ የመከላከል ቅርጽ እንዳለው አርሰናል የሚያሳይ ነው ይህ ደግሞ ዋንጫን ማሸነፍ የሚያስችል ነው ጎሎችን በሚገባ የፊት መስመሩ እያስቆጠረ ይገኛል አንዴ በትሮሳርድ አንዴ በሳካ አንዴ ደግሞ በቪክቶር ዮኬሬስ ይህ አርሰናልን በሙሉ በሙሉ ውጤታማ ያደርገዋል ብዬ የማስብ ነው የሚሆነው ውድ አድማጮቻችን በእናንተ እይታ ስለ ጨዋታው ምን ታስባላችሁ ኮሜንት መስጫ ቦክስ ላይ አስቀምጡልኝ